ድን በስነግባር እና ተቋምን በአሰራር በመልመሪ ቃል በዓለም ደረጃ ለሃያ ሁለተኛ ጊዜ ነው የሚከበረው። በሀገራችን ኢትዮጵያ ደረጃ እንግዲህ ለሃያ አንደኛ ጊዜ ይከበራል። የኛ ክልልም በቀድሞ ክልል ያከበር ቢቆይም አሁን በአዲሱ ክልል ያው ሶስተኛ ዓመታችን ይዘናል። ያ ሶስተኛ ዙር ይከበራል ማለት ነው። ይህም በዓል ስናከበር ልዩ የሚያደርገው እንግዲህ እንደ ሀገርም ሀገራችን ኢትዮጵያ አሁን መንሰራራት ላይ ትላንትና፣ ወደኋላ ቀርታ ከነበረችበት አሁን በሁሉም ዘርፎች ላይ እምርታ በማስመዝገብ እድገት ላይ ነው ሀገራችን ያለችው። እንደዚሁ ደግሞ ክልላችን ለሀገር ከፍተኛ አስተዋጽኦ በሁሉም ዘርፎች ላይ እያበረከተ ያለ ክልል ነው። ከዚህ አኳያ በብዙ መንገድ ሀገራችን መንሰራራት ላይ ብትገኝም ግን ያልተላቀቀን ብልሹ አሰራሮች እና እንደዚሁም ደግሞ የስነ ምግባር ችግሮች የተስተዋሉ ይገኛሉ። በየአመቱ ይሄ የስነ ምግባርና ጸረ ሙስና ቀን ሲከበር እነዚህ የልማት፣ የዲሞክራሲ የሰላም ግንባታችን ማንቆ የሆነው በተለይ የስነ ምግባር ችግሮች፣ የአሰራር ችግሮች እና የሙስና ችግሮችን ታግሎ ማስወገድ ላይ ሁሉም ዜጎች ወጥ ባይሆንም ተቀራራቢ የሆነ ግንዛቤ በጋራ ወስዶ እኩል ተሳታፊ ትግሉ ላይ ሆኖ የአንተ አገሎ በማስቀረት የጀመር ናቸው የልማትም ሆነ የዲሞክራሲ ግንባታ እንዲሁም ደግሞ የሰላምን መገንባት ተጠናክሮ እንዲቀጥል ተፈልጎ ነው የሚከበረው ማለት ነው። ከዚህ አኳያ እኛ እንደ ክልል ሰላማቸው ለመገንባት ሲባል ሙስናና ብልሹ አሰራር ላይ እኩል እንዲታገሉ የማድረግ ስራ ይሰራል ማለት ነው። ሰላም ብቻ ተነጥሎ የሚታይ አይደለም። ከብልሹ አሰራር ላይ ካልሰራይ፣ ሙስና ላይ ካልሰራይ ሰላም ልታመጣ አይችልም። ጥያቄ ይነሳል፣ መብት ጥያቄ ይነሳል፣ ክርክር ይነሳል፣ ግጭት ይነሳል። ይሄ እንዳይሆን ከፈለገን፣ ሰላም እንዲሰፈን ከፈለገን ሁላችን ሙስና ላይ ትግል ማድረግ መቻል አለብን የምል ነገር ነው አለን ሌላው ከዛ ውጭ ሁሉ አቀፍ ሁሉንም ያሳተፈ ትግሉ ቅድም ብያለው ሁሉን ያሳተፈ መሆን መቻል አለበት። ስንታገልም ሁሉ አቀፍ መሆን መቻል አለበት። ይሄ ሲሆን ማህበረሰቡ በሙሉ እኩል ብልሹ ስራንም ሙስናንም የሚጸየፍ ማህበረሰብ መገንባት ይቻላል የሚነገር አለና ስለዚህ እነዚህ አጀንዳዎች ተነስቶ በደንብ ተመክሮ በየደረጃ ያለው ይህን ንቅናቄ የሚመራ አካል ሊደመድም ይገባል። የጋራ ውጤው ግንዛቤ መያዝ መቻል አለባቸው የሚል እምነት ነው ያለን። በነገራችን ላይ መንግስት ከፖሊሲ ሪፎርም አንስቶ በሁሉም ነገር ላይ በጣም ትኩረት ሰጥቶ እንቅስቃሴ እያደረገን ያለው ይሄ አመርቂ ውጤት አይተናል፣ ውጤት ያስመዘገብናል። ይሄ ወደ ኋላ እንዳይቀለበስ ከተፈለገ ሀገራችን አሁን የጀመረችውን የዕድገት ጉዞ ወደ ኋላ እንዳይቀለበስ ከፈለገን ሁላችንም የብልሹ አስራ ላይ እና የሙስና ላይ ትግል ልናደርግ ይገባል የሚል ነገር ነው ያለን። በክልላችን በተመሳሳይ በርካታ ምርታዎችን አስመዝግበናል በሁሉም ነገር ላይ አሁን ገና ሶስት ዓመት እድሜ ያለው ክልል አይመስልም። የኛ ክልል በሄዳቸው ርቀቶች በሁሉም ዘርፎች ላይ በርካታ አመርቂ ውጤቶች ተመዝግቧል። ነገር ግን ቅድም እንዳልኩኝ አሁንም እዛም እዚህም እጃቸው የተበላሹ አሉ። ከአመራር ጀምሮ አፉን መልቶ በድፍረት የማይታገል ሙስናን ወይም ብልሹ አሰራር ብልሹ አሰራር ነው ማይል የማይታገል ትግል ስደረግ ደግሞ በሌላ ገልብጦ ታሪክ ለማብላሸት የሚሄድ ከአምራር ጀምሮ አለ። ይሄ አደብ መግዛት አለበት። እቺ ክልል ብልጽግና እንዲተረጋግጥ ከተፈለገ ማለት ነው። እኩል ማይቀው፣ እኩል ማያጋልጥ። በነገራችን ላይ ሙስና ላይ የምንታገለው ወይም ብልሹ ስራ ላይ የምንታገለው አንደኛ ሀገራችን ጉዳይ ላይ ስለሚያገባን ነው። ወይም ደግሞ እኔ በልቼ እሞታለሁ እንኳን ብትል የሚትወልደ ልጅ አለ የአክስ ልጅ አለ ወንድም ልጅ የራስ ልጅ አለ ለዛ ልጅ ጤናማ ሀገር የሚታስረክብ ከሆነ ብልሹ አሰራርን ከወዲሁም ልታስወግድ ይገባል በዚህ ላይ የሚታግሉ ሰዎችን አፕሪሼት ሊታደረግ ይገባል ሊታበረታታቸው ይገባል ሊታደንቀው ይገባል እንጂ ሌላ ስም ሰታይ ታጋዮችን የአንገት ማስደፋት የለብህም ማለት ነው አንዳንድ አልፎ አልፎ የሚታዩ እንዲያ ነገሮች አሉ በጣም ጀንኖን ሰዎች አሉ። ጀንኖን መዋቅሮች አሉ። ጀንኖን አመራሮች አሉ። ይህን ጉዳይ ተጸይፎ የሚታግሉ የሚያታግሉ አሉ። እነዚህ ግን እንዲደክሙ አንገታቸውን እንዲደፉ እነሱን ከመደገፍ ይልቅ አንገት ለማስደፋት የሚደረገው ጉዳይ እዚህ ክልል ውስጥ ይቆማል። ይሄ በዚህ ንቅናቄ መድረክ ላይ በተጨባጭ ምክክር ተደርጎ የጋራ መግባባት ላይ መደረስ አለበት ማለት ነው ይህን ስናደርግ ብቻ ነው በአንድ ጉዳይ አላማችን ይቺ ነገር ማበልጸግ ነው። አላማችን ይሄን ክልል ማበልጸግ ነው። ከዛ በኋላ ለትውልድ የተሻለ አገር ማስረከብ ነው። የተሻለ ክልል ለትውልድ ማስረከብ ነው። ይሄ ከሆነ እያንዳንዳችን የብልሹ አሰራርና ስንጓርን መታገል መቻል አለብንና ስለዚህ በዚህ ዓመት ከወትሮ ይልቅ እነዚህ ጉዳዮች ላይ የከፍ አድርገን የምንመክርበት ነው የሚሆነው በእኛ ክልል ከህዳር 15 እስከ 22 አሁን ቅድም እንዳልኩት ከሁሉም ከክልል ጀምሮ መንግስት ተቋማት ይህን ንቅናቄ ያከብራሉ። ከዞን እስከ ቀበሌ መዋቅር ያከብራሉ፣ ትምህርት ቤቶች ያከብራሉ፣ ኮሌጆች ያከብራሉ፣ ዩኒቨርሲቲዎች ያከብራሉ፣ የልማት ድርጅቶች ያከብራሉ። እነዚህ ቦታዎች ላይ በሙሉ አሁን ቅድም ያልኳቸው ነገሮች በደንብ አጽንኦት ተሰጥቶ ምክክር ተደርጎ የጀመርነው ጉዞ እንዳይቀለበስ ይሄ ጠላታችን ነው ብሎ ሰው ወጥ የሆነ ግንዛቤ እንዲወስድ ትኩረት ተሰጥቶ የጋራ መግባባት ላይ የሚደርስበት መድረክ ይሆናል ብዬ አስባለሁ። ማጠቃለያው በክልል ደረጃ ከፍተኛ የክልሉ አመራሮች ባሉበት ላይ በ26 የሚጠቃልል ይሆናል ማለት ነው።